ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 1 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ማስረሻ ሰጤና መስፍን አባተ የተባሉት ግለሰቦች ከዚህ ቀደም ወደሚያውቋቸው ፋኖች እየደወሉ እጅ ከሰጣችሁ በአዲስ አበባ ቤት ይሰጣችኋል እያሉም ሆኖ ተሰምቷል። ኢትዮጵያ በዓለም የፕሬስ ነፃነት ምዘና በጣም አሳሳቢ ተብላ መመደቧ ተነግሯል። በሰሜን አማራ በምስራቅና በምዕራብ አማራ ቀጠናዎች ፋኖ ከፍተኛ ድል ያደረገባቸው ውጊያዎች ተካ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

ማስረሻ ሰጤና መስፍን አባተ የተባሉት ግለሰቦች ከዚህ ቀደም ወደሚያውቋቸው ፋኖች እየደወሉ እጅ ከሰጣችሁ በአዲስ አበባ ቤት ይሰጣቸዋል ያሉ መሆኑ ተሰማ። የአማራን ሕዝብ ጥያቄ ትግል ክደውና ለሆዳቸው አድረው ለብልጽግና እጅ የሰጡት ማስረሻ ሰጤና መስፍን አባተ የተባሉ ግለሰቦች እጅ በሰጡበት ወቅት ለአገዛዙ የገቡትን ቃል አለመፈጸሙን ተከትሎ አለመግባባት መፈጠሩ ተሰምተዋል። ራሱን የተሃድሶ ኮሚሽን ብሎ የሚጠራው ብልጽግናዊ ተቋም እነ ማስረሻ ሰጤን እጅ ይሰጣሉ ያላችኋቸው ያላቸው የፋኖ አባላት እስካሁን ለምን አልሰጡም በሚል በደብዳቤ መጠየቁ ተሰምቷል። ይህ ብልጽግና ስልጣኑን ለማራዘም በአምሳሉ ከፈጠራቸው ኮሚሽኖች መካከል አንዱ የሆነው ተቋም እንደ ጃልሰኝ መንጋ እጅ ሰጡ በሚል በአይሱዙ ጭኖ የሚያንጋጋው ኃይል ጠብቆ የነበረ ቢሆንም ማስረሻ አንድ አይሱዙ የሚሞላና በከተሞች የሚዞር ታጣቂ እንደሌለው እንኳን ሊረዱ አልቻሉም። ብልጽግና ማስረሻ ሰጤ የራሱ ኃይል እንደሌለው እያወቀ ቢቀበለውም ይህን ያህል ባዶ ቀፎ ሆኖ ይመጣል ብሎ አልጠበቀም የሚሉ አስተያየት ሰጪዎች ይህም አለመግባ መግባባቱን ያከረረው ደግሞ የተሃድሶ ኮሚሽኑ በአዲስ አበባና በሌሎች ከተሞች እንደ ቅርስ ሊያስጎበኛቸው ያስባቸው እና እነ ማስረሻ እናመጣቸዋለን ያሏቸው የፋኖ አባላት በምናብ ተሳሉ እንጂ መሬት ላይ ያሉ አለመሆናቸው ነው። ምክንያቱም ማስረሻ የሚመራውና የሚከተለው የፋኖ ኃይል የሌለው በመሆኑም ይህን የብልጽግና ፍላጎት ሊያሳካ አልቻለም። በመሆኑም በምክትል ኮሚሽነሩ ብርጋዴር ጀኔራል ደርቤ መኩሪያ በኩል አባሎቻችሁ እንዲመጡ አስደርጉ የሚል ትዕዛዝ ተሰጥቷቸዋል። በውሸት ስምምነት የአማራን ሕዝብና ትግሉ የካዱት እነ ማስረሻም በአዲስ አበባ ባለሶስት መኝታ ኮንዶሚኒየም ቤት እና የስራ ማስጀመሪያ ግማሽ ሚሊዮን ብር ይሰጣቸዋል በሚል ወደሚያውቁት ፋኖ ስልክ እየደወሉ የማጭበርበሪያ ጥሪ እያደረጉ ነው። ሆኖም ከፋኖች በኩል አፍንጫቹን ላሱ የሚል ምላሽ ተሰጥቷቸዋል ተብሏል ሲል መረብ ሚዲያ ዘግቧል። ናዳነች አበቤ በአዲስ አበባ ለነጃል ሰኝ ታጣቂዎች እንኳን ይህን አላደረጉም የሚሉት አስተያየት ሰጪዎች ደግሞ እነ ማስረሻ ይህን የሚሉት በራሳቸው እንጂ የብልጽግናው አገዛዝ ይህን ለማድረግ እንኳን ቃል ገብቶላቸው እንዳልሆነ ተገልጿል። አገዛዙም በዚህ በነማስረሻ ሁኔታ እጅግ መበሳጨቱና ኪሳራ እንደገጠመው የተገለጸ ሲሆን እጣቸው ምን ይሆናል የሚለውም እየተጠበቀ ነው። በሌላ በኩል የአማራን ህዝብ እና የህ ህልውና ትግሉን በመካድ በደቡብ ጎንደር ዞን እጁን የሰጠ የፋኖ አባል በአገዛዙ አመራሮች በበቀል መገደሉ ተነግሯል። የህልውና ትግሉን ከድቶ የጨፍጫፊው የብልጽግና ስርዓት እጁን የሰጠው ይህ ሰው በዞኑ በጸጥታ ኃላፊነት ላይ ተቀመጠ ባለስልጣን ወንድሜን የገደለው ይህ ሰው ነው በሚል የፊጥኝ አሳስሮ ለቀናት ካሰቃየው በኋላ አስገድሎታል ተብሏል። ከተገደለም በኋላ በረሃ ከፋኖ ጋር እያለ የያዘችው ወባ ገደለችው የሚል መረጃ አውጥተዋል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ሀይል ቴዎድሮስ እዝ ሁለት መቶ ስድስተኛ ኮር የፋኖ አመራሮችን ለማስገደል እና የፋኖን ስም ለማጠልሸት ሲንቀሳቀስ የነበረ ባንዳ እጅ ከፍንጅ ተይዞ እርምጃ እንደተወሰደበት ተገልጿል። የኮሩ አስራ አራተኛ ክፍለ ጦር የጅበላ ሙተራ ሻለቃ ብርጌድ አባል የነበረው አንተነናደይ የተባለው ግለሰብ ፋኖ አመራሮች ያሉበትን ቦታ ለድሮን ጥቃት በመጠቆም የማስገደል ሙከራ ሲያደርግ እጅ ከፍንጅ ተይዞ ነው እርምጃ የተወሰደበት። ኢትዮጵያ በዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ተብላ መመደቧ ተነገረ። ኢትዮጵያ በዘንድሮው የአውሮፓውያን ዓመት የዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነፃነት ምዘና በጣም አሳሳቢ ወደተባለው ምድብ ገብታለች። በድርጅቱ የፕሬስ ነፃነት ምዘና ኢትዮጵያ ከመቶ ከተያዘው ነጥብ 36 ነጥብ ዘጠኝ በማግኘት ከ180 አገራት 145ኛ ደረጃ ላይ ተቀምጣለች። አገሪቱ ባለፈው ዓመት በፕሬስ ነፃነት ምዘና 141ኛ ደረጃ ተሰጥቷት የነበር ሲሆን ከአምናው አንጻር ዘንድሮ በአራት ደረጃዎች ወደ ታች ተንሸራታለች። በዘንድሮ ምዘና ከአምስት አመላካቾች በጸጥታ አመላካች ኢትዮጵያ ያገኘችው ዝቅተኛውን 157ኛ ደረጃ ሲሆን በማህበራዊ አመላካች ደግሞ 146ኛ፣ እንዲሁም በፖለቲካ አመላካች 139ኛ ደረጃ ይዛለች። ድርጅቱ ሰሞኑን ባወጣው የዘንድሮ የአውሮፓውያን ዓመት የዓለም ሀገራት የፕሬስ ምዘና ሪፖርቱ ኢትዮጵያ ባለፉት ዓመታት በፕሬስ ነፃነት ያስገኘቻቸው እምርታዎች ተቀልብሰዋል ብለዋል። በኢትዮጵያ አሁን ባለው ነባራዊ ሁኔታ ከፍተኛ የመገናኛ ብዙሀን ወይም የፕሬስ አፈና እንዳለ የሚታወቅ ሲሆን በተለይም የብልጽግናን አገዛዝ አካሄድ በምንም አይነት መንገድ መተቸት ወይም መቃወም በቀጥታ ወደ ወህኒ የሚያስወርድ የሚያሳፍንና የሚያሳግት እንዲሁም የሚያስገድል መሆኑ ግልጽ ሆኗል። የብልጽግናው አገዛዝ መስከረም አበራንና ጎበዜ ሲሳይን ጨምሮ በርካታ ጋዜጠኞችን ሚዲያ ተቻችኝ በሚል ለስልጣኔ ለስልጣኔ ታሰጉኛላችሁ በሚል እብሪት ካፈናቸው አመታት መቆጠራቸው አይዘነጋም። በሰሜን አማራ በምስራቅ እና በምዕራብ አማራ ቀጠናዎች ፋኖ ከፍተኛ ድል ያደረገባቸው ውጊያዎች ተካሂዶ የአፋ ባሃ በላይ እዝ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳ ማጥቃት ያደረገ ሲሆን የጎንደሬ በጋሻው ቴዎድሮስ ብርጌድ ደግሞ በወገራ ወገራ ጀጀና ኖራ ጣድቅ አካባቢ የአገዛዙን ሀይል ሙትና ቁስለኛ ሆኖ ሽንፈት ተከናድቦ እንዲሸሽ ማድረግ የተቻለበት ውጊያ አድርገዋል። በደረሰበት ሽንፈት ሞራሉ የላሸቀው የአገዛዙ ኃይል በሚሸሽበት አካባቢ ሶስት ንጹ የንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር በተሰማሩበት በግፍ የረሸነ ሲሆን የንጹሃን መኖሪያ ቤቶችና የቁም እንስሳትን አውድሟል፣ ገድሏል። በተመሳሳይ የአውደ ውጊያ መረጃ አፋብሃ ሰሜን አማራ ቀጠና በአርማ ጭሆ ባደረገው የተከታታይ ቀን ውጊያ ከፍተኛ ድል ማስመዝገቡን አስታውቋል። አራተኛ ደጃዝማች ኮርሰር የሚንቀሳቀሰው የተከዜ ክፍለ ጦር ከህዳር 29 2018 ዓ.ም እስከ ዛሬ ታህሳስ አንድ ድረስ ባደረገው ተጋድሎ የትክል ድንጋይ ወረዳ ንዑስ ከተማ የሆነችውን ጃኒካው ከተማን ሚሊዮን ተቆጣጥሯል። ክፍለ ጦሩ የራስ አሞራው ብርጌድ በታች አርማጭሆ መሬ ላይ ከብልጽግና ጦር ጋር ተፋልሞ ድል ማድረጉንና ይህም ኃይል እንዲመለስ አድርጓል። ሌላ በኩል አፋብሃ ምዕራብ አማራ ቀጠና መቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን፣ በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገ ይገኛል። ከህዳር 24 2018 ዓ.ም ጀምሮ መነሻውን ምዕራብ ጎጃም ደንበጫ በማድረግ እንጀኔ ቀበሌ በመመሸግ ለሰባት ቀናት ህዝብን ለመግደልና የተለያ የተለያዩ ዘረፋዎችን ለመፈጸም የተንቀሳቀሰውን የብልጽግና ኃይል እረፍት ሲነሱት ቢሰነብቱም ዛሬም ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራን አደርሰውበታል። በዚህ አውደ ውጊያ በአማራ ክልል ራሱን ጥምር ጦር ብለው እየተንቀሳቀሰ ያለው ሰራዊት ሞርተር 120ና ዙ 23 የተጠቀመ ቢሆንም በመቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር ፋኖዎች ከባድ ኪሳራ ደርሶበታል። ከ35 በላይ የሰው ኃይል ሲደመሰስ ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል ተችሏል ይበንዲ እንዳለ የብልጽግናው አገዛዝ ከሶስት በላይ ሰው አልባ አውሮፕላን ሁለት ጄኔራል መድፍ ከስድስት በላይ ዙ 23 ና ሞርተር እንዲሁም ሌሎች ከባድ መሳሪያዎችን ጨምሮ ስምንት መቶ አንደኛ ኮር ሰራዊትን ና በኮምቦልቻ አየር ማረፊያ የተራገፉ ኮማንዶችን በአድማ ብተና መንገድ መሪነት በወሎ ደገር ቀጠና አሰልፏል ይህን ኃይል ያሰለፈው የብልጽግናው ቡድን ውርደትን ከከባድ የሰብአዊ ና ቁሳዊ ኪሳራ ጋር ተከናንቦ ውጊያው በፋኖ ድል አድራጊነት መጠናቀቁ ተገልጸዋል ለአንድ ሳምንት በደገር ቀጠና የዋናው መሪዎች ጭምር የተሳተፉበትና አፋ ባህና አፋድ በጥምረት በተዋጉበት በዚያ ወደ ግንባር ብልጽግና ከፍተኛ ኪሳራ አስተናግደዋል። በውጊያው ከተገደሉ የአገዛዙ ወታደሮች በተጨማሪ ሁለት የአገዛዙ ቆራሎች ወድመዋል ተብለዋል። ለተከታታይ አንድ ሳምንት በከላላ ቀጠና በተደረገው በዚህ ውጊያም ፋኖ ከፍተኛ ድል ማግኘቱ ነው የተገለጸው። የሰዓት እላፊ ገደብ በታወጀባት ጋምቤላ ከተማ የክልሉ ባለስልጣናት አስቸኳይ ስብሰባ አካሄዱ። የጋምቤላ ከተማ አስተዳደር በከተማው ያለውን ወቅታዊ የጸጥታ ሁኔታ መነሻ በማድረግ ከትናንት ጀምሮ ተግባራዊ የሚሆን አስቸኳይ የሰዓት እላፊ አውጀዋል። አስተዳደሩ ባወጣው መግለጫ መሰረት ማናቸውም የሰዎችና የተሽከርካሪዎች እንቅስቃሴ ከምሽቱ አንድ ሰዓት ጀምሮ በጥብቅ ተከልክሏል። አስተዳደሩ በማህበራዊ ትስስር ገጹ ባሰራጨው መረጃ እና እገዳው ተግባራዊ መሆን የጀመረው ከትናንት ጀምሮ ሲሆን ከተማዋ ነዋሪዎችም ሆኑ ተሽከርካሪዎች ባጃጅና ታክሲን ጨምሮ ከምሽቱ አንድ ሰዓት በኋላ መንቀሳቀስ አይችሉ። መግለጫው እገዳው የሚጠናቀቅበትን የጊዜ ገደብ እስከ ስንት ሰዓት እንደሚቆይ እንዲሁም ለስንት ቀናት እንደሚቀጥል ዝርዝር ማብራሪያ ባይሰጥም በጋምቤላ የክልሉ ባለስልጣናትን አስቸኳይ ስብሰባ ያስጠራ የጸጥታ ችግር እንዳለ ተመላክቷል። ጋምቤላ ከደቡብ ሱዳን ጋር ያላት የድንበር አቀማመጥና አልፎ አልፎ የሚከሰቱ የድንበር ተሻጋሪ ታጣቂዎች እንቅስቃሴ ክልሉን ለጸጥታ ስጋት ተጋላጭ ሲያደርገው እንደቆ ይታወቃል። በተጨማሪም በቅርቡ በአንዳንድ የኢትዮጵያ አካባቢዎች ካለው የጸጥታ ለመረጋጋት ጋር ተያይዞ የመንግስት የጸጥታ አካላት በከተማ ውስጥ ሊያካሂዱት ያሰቡት የፍተሻ ወይም የኦፕሬሽን ስራ ሊኖር እንደሚችል ተገምተዋል። ከምሽቱ አንድ ሰዓት ጀምሮ እንቅስቃሴ መገደቡ በከተማዋ ምሽት ላይ በሚደረጉ የንግድና ማህበራዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ እንደሚኖረው የሚጠበቅ ሲሆን በተለይም በሞቃታማ የአየር ንብረት የምትታወቀው ጋምቤላ አብዛኛው እንቅስቃሴ የሚከናወነው ምሽት ላይ በመሆኑ እገዳው ነዋሪዎች ላይ ጫና ሊፈጥር እንደሚችል ተመላክቷል። የክልሉ ባለስልጣናት ዛሬ ባካሄዱት አስቸኳይ ስብሰባ የጋምቤላ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ማርቆስ ጉደታ እንደገለጹት በከተማችን የተከሰተውን የጸጥታ ለመረጋጋት ወደ ነበረበት የሰላም ሁኔታ ለመመለስ ባለስልጣናት በትኩረት መስራት አለባቸው ሲሉ ተናግረዋል። ባለስልጣናት በቀበሌ ደረጃ ወርደው ከህብረተሰቡ ጋር ውይይት በማካሄድ የማረጋጋት ስራ እንዲሰሩ ስራ መመሪያ ተሰጥቷል ሲልም የከተማዋ አስተዳደር አስታውቀዋል። በከተማዋ ከፍተኛ ስጋት መኖሩን የሚጠቁመው መረጃው በዛሬው ስብሰባ፣ ከዛሬ ጀምሮ ሁሉም የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ እንዲሁም በከተማው የሚገኙ የንግድ ተቋማት ክፍት ሆነው አገልግሎት መስጠት እንዳለባቸው ማሳሰቢያ ተሰጥቷል። አዲስ አበባ በቤት ኪራይ ውድ ከሆኑ አስር የአፍሪካ ከተሞች መመደቧ በማህበረሰቡ ላይ ከፍተኛ ጫና መፍጠሩ ተነገረ። አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆኑ አስር የአፍሪካ ከተሞች መካከል አንዷ ሆናለች። የኢትዮጵያ ዋና ከተማ አዲስ አበባ በ2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ አስር የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኑምቤኦ መረጃን ዋቢ በማድረግ ዘግቧል። ቢዝነስ ኢንሳይደር አፍሪካ በዘገባው አዲስ አበባ ከተማ የኪራይ መረጃ ጠቋሚ ሃያ ሁለት ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ ሁለት መቶ ሁለተኛ ላይ ተቀምጣለች አለ ሲሆን በዚህም ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷንድ ትሆን አድርጓታል ብለዋል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕ ታውን ከተማ የኪራይ መረጃ ጠቋሚ 21 ዓለም አቀፍ ደረጃ ሁለት መቶ አስራ ስምንት ሆኖ ሲመዘገብ የሩዋንዳዋ ኪጋሊ ደግሞ በአስራ ስድስት የኪራይ መረጃ ጠቋሚ ወይም ዓለም አቀፍ ደረጃ ሁለት መቶ ስልሳ አራት ተቀምጣለች ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር አፍሪካ ከተሞች ለሚኖሩ ነዋሪዎች ዋና ፈተና ሆኗል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችንና ቤተሰቦችን ራቅ ኦዳ ላይ ከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማርዘምና ምርታማነትን መቀነስ ያስከትላል ብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲልም አስምሮበታል። በተመሳሳይ የንግድ ቤቶች ኪራይ መጨመርም በአነስተኛና መካከለኛ ንግዶች ላይ ከፍተኛ ጫና አሳድሯል ያለው ዘገባው ብዙ ነጋዴዎች ወጪያቸውን ለመመለስ ሲሉ ወደ ሌላ ቦታ እየተዘዋወሩ ስራቸውን ወይም ሰራተኞችን እየቀነሱ መሆኑንም ተመላክተዋል። ምንም እንኳን በስፋት እየተለመደ የመጣው ከቤት ሆነው የመስራት አሰራር ለአንዳንድ ድርጅቶች መላ እንዲያገኙ ቢረዳም ከፍተኛ የኪራይ ዋጋ ግን ወደ ቁልፍ የንግድ ማዕከላት የመድረስ እድልን እየገደበ ይገኛል ሲል ሪፖርቱ ገልጿል። ሪፖርቱ እንደሚያመለክተው ይህ ጫና በበርካታ ከተሞች የኢ እኩልነትን ያባባሰ ሲሆን ይህም መደበኛ ያልሆኑ ሰፈራ